አጭሩ የልጅነት ስልጣን የተሰጣችሁ የእግዚአብሔር ልጆች የምትባሉ ማህበረ ምዕመናን ወምዕመናት ሁላችሁ እስከ ሞን ድረስ በፍጹም ፍቅሩ በወደደን በሕያው እግዚአብሔር በአንድ ልጁ በጌታችንና በአምላካችን በኢየሱስ ክርስቶስ ፍጹም ሰላም ሰላም ብላችኋለሁ። እንደምን ሰነበታችሁ? እንደምን አደራችሁ? እንደምናረፈታችው ሞት በረከሰበት ኃጢአት በበዛበት ዓለም ላይ እንዲሁ እስከ በደላችን እስከ ኃጢአታችን ወደ መቃብር እንዳንወርድ የቸርነቱን እና የምሕረቱን ሥራ አብዝቶ በእድሜያችን ላይ ይህችን ቀን ለንስሐ ጨምሮልም በተቀደሰችው ለተሰንበት በተቀደሰው ቤተ መቅደስ ተሰብስበን እንድናመልከው የወደደ የፈቀደ አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እስኪ ሁላችሁም በዚህ ያላችሁ ህል ብላችሁ አመስግኑት። በሴተ ንጽሕት ቅድስተ ቅዱሳን ወላዲተ አምላክ ክብር ምስጋና ይድረሳት፣ አመስግኗት። እስኪ እግዚአብሔር ይመስገን። በእውነት ቅዳሴው አልተፈጸመም፣ አቋርጣችሁ የምትወጡም ይመናን አይፈቀድም። እንደው ግዝትም ጭምር ነው። ለምደም ተለማምደን ነው እንጂ። በቅዳሴ መግቢያ ሁላችንም በዜማ ከእግዚአብሔር ጋር የምንነጋገረው ነገር አለ። ሃሌሉያ እመቦ ብእሲ ለምእመናን ዘቦአ ቤተ ክርስቲያን በጊዜ ቅዳሴ ወይ ሰማ መጻሕፍተ ቅዱሳተ፣ ወይ ታገሰ እስከ ይፈጽሙ ጸሎተ ወቅዳሴ፣ ወይ ተመጠውን ቁርባን ይሰደድን ቤተ ክርስቲያን ስማማሸረ ሕግ እግዚአብሔር ወአስተሐቀረ ቁመት ቅመ ንጉሥ ሰማያዊ ንጉሠ ሥጋ ወመንፈስ ከነዚህ መሐሩለሐዋርያት በአብጥር ይሰሙ ሐዋርያት በሲኖዶሳቸው እንዲብለው አስተምረዋል። ከክርስቲያን ወገን በቅዳሴ ጊዜ ወደ ቤተ ክርስቲያን የሚመጣ ማንኛውም አማኝ ማንኛውም ሚመም ቢኖር ቆሞ መጻሕፍት እስከሚነበቡ፣ ወንጌል እስከሚሰበክ ቅዳሴው እስከሚቀደስ ከሚቀደስ መታገስ ያቃተው ከቅዱሱ ቁርባንም ካልተቀበለ ከክርስትናው ይሰላመት፣ ይባረር ይላል፣ ይሰደድ። ቤተ ክርስቲያን ማለት ከቤተ ክርስቲያን አባልነቱ ይለይ ማለት ነው። ይህ ታላቅ ኃይለ ቃል ነው። ክርስቲያኖች፣ እውነት ለመናገር ጥሩ ነው። በጠዋት መታችሁ፣ አንዳንዶቻችሁም የተሳካላችሁ በሌሊት መታችሁ፣ ባህል የተጽጌ ቁማችሁ እግዚአብሔርን ስታመሰግኑ አድራችኋል። እንጨቱን ስንለቅም ስንለቅም አድረን ማሰሪያው ላይ በትለ ነው ነው ይህን ያለ ነው። ወደ እግዚአብሔር የሚያቀርበን የንስሐን ቦታ እንዲኖረን በሩን የሚያንኳኳ የእግዚአብሔር ቃል ነው። ትኩረት ልንሰጠውና ክብር ልንሰጠው ልንሰማው የሚገባው አሁን የምንሰማው ቃል ነው። እንዲሁ ቤተ ክርስቲያን ደርሽ የመጣው ለማለት ቶሎ ቸኩሎ በጠዋት ረፈደብኝ በማታ መሸብኝ እያልን ቃሉን እንዳንሰማ በእውነት ተላት በመንገድ ላይ እንደተበተነው ዝር እያደረገብን ነውና ትንሽ ብትታገሱ መልካም ነው። በተለይ በዛሬው ዕለት ታላቁ አንጋፋው የበረከት አባት ብፁዕ አባታችን አቡነ ስጢፋኖስ በመካከላችን ተገኝተው እየባረኩ ነው። እስ እግዚአብሔርን አመስግኖ ክርስቲያኖች የመጨረሻው አለበረከት አለመሄዳን ሰልታችሁ ተባርካችሁ ብትሄዱ እንድትሄዱ አሳስባችኋለሁ ነው። እግዚአብሔር ከሁላችን ጋር ይሁን። ለአሁኑ ሰያተ ገዳም ሬሮ ዘከበይ እየታትሮ እየጻፈ እነሆ የምድረ በዳ አበቦች እንዴት እንደሚያድጉ ተመልከቱ፣ አይፈትሉም፣ አይደክሙም። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 27። በዚህ ኃይለ ቃል መነሻነት አሳጥረን ቃሉን እንሰባለን። የዕለቱን ወንጌል በልቦናችን እንዲገባን ተረጉማል። እግዚአብሔር መንፈስ ቅዱስ ሚስጥሩ ነው ላችን ይግለጠልን። በዛሬው ሰንበት የተነበበው ከአራቱ ወንጌላውያን መካከል የቅዱስ ሉቃስ ወንጌል ምዕራፍ 12 ከቁጥር 16 እስከ 32 ያለው በቅዳሴው መካከል ተለቧል። ትምህርቱ የምሳሌ ትምህርት ነው። እየሰማችሁ ነው? የምን ትምህርት ነው? የምሳሌ ትምህርት ነው። ምሳሌውን የመሰለው መድኃኒዓለም ኢየሱስ ክርስቶስ ነው። ምሳሌዎቹ ሶስት ናቸው። ስንት ናቸው? ሶስት ናቸው። ሶስቱን እንድንመለከታቸዋለን። ከእኛ ህይወት ጋር የሚዛመዱ ናቸው። የተመሰሉት ለእኛ ነው። ሁለተኛው ሳምንት ወይም የጽጌ ሁለተኛው ሰንበት በዛሬው ዕለት ቅዱስ ያሬድ የዘመረው መዝሙር ሐዋርያት የጻፉት መልእክታት የተረበበው ወንጌል የቅዱስ ዳዊት ምስባክ ይተረጎማል። ይህ እንዴት ከሕይወታችን ጋር ይጣጣማል? የሚለውን ሊቃውንት እንዴት ቀምመው እንዳስቀመጡት ትመለከቱታላችሁ። ወቅቱ አሁን የአበባ ወቅት ነው። የምን ወቅት ነው? የምን ወቅት ነው? ምን ይባላል ወቅቱ እስኪ? ዘመነ ጽጌ በሉ እስኪ። አይሸማም ዘመነ ጽጌ ማለት የአበባ ዘመን የአበባ ወቅት ማለት ነው። በእርግጥ ሊቃውንቱ ዘመነ ጽጌ ማለት አበባ፣ ልጇ ኢየሱስ ክርስቶስ አበባ፣ ድንግል ማርያም የአበባ ፍሬ፣ ልጇ ኢየሱስ ክርስቶስ ብለው በማኅሌተ ጽጌ፣ በሰቆቃወ ድንግል፣ በሌሎቹ ድርሳናት ያመሰግሯቸዋል። ክብር ለእግዚአብሔር ይሆንልን። በዚህ በተነበበው ወንጌልም አሁን እንደሰማችሁት የምድር አበቦችን ተመልከቱ ነው የሚለው። እስኪ በሩውናችሁ ምንማንን ተመልከቱ። አበቦችን እንድንመለከትበት ለምን እናዘዘ ምሳሌ እንደሰጠ በገጽ ንባቡ ስንገባ እንመለከተዋለን። ታሪኩ እንደዚህ ነው። በሉቃስ ወቄ ምዕራፍ 12 ከቁጥር 16 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ እንዲህ ሲል አስተማረም። አንድ ሕዝብ የተቀበለው አገርም የተስማማበት አንድ ባለጠጋ ነበር ይላል። ምን ነበረ? ምን ነበረ? እና በዚህ ዓመት ይላል ጌታ ሲናገር በምሳሌ ሰራተኞች አርሰው የዘሩትን ማሳውን፣ መሬቱን፣ እርሻ

ቁሞ ከእንስሳቱም ከአራቢቱም ተርፎ ለፍሬ ሲደርስ ማየት ደስ ይላል። ኃጢአት አይደለም፣ ይሄ ነውርም አይደለም። ጥሩ ነው እንደውም፣ ሁላችንም ከዚህ ውጭ ሕይወት የለንም። በሰማይ ብንበር በምድር ብንሽከረከር፣ ገበሬው በጭቃ ለውሶ በጭቃ መከራ ይቶ የዘራውን ያጨደውን የሰበሰበውን ካልቀመስ መንቀሳቀስ እና መኖር ይቻላል አይደል? ምንም ባለጸጋ የሚሆኑት ዞሮ ዞሮ ወደ ገበሬው እጅ መመልከት አይቀርም። ገንዘብ ቢሰበሰብ እንጀራ አይሆንም። ገበሬው ካላረሰ ካልደከመ፣ እህሉ ካልተሰበሰበ፣ እህል ካልተቀመሰ መኖር አይቻልም። መዘራቱ ጥሩ ነው። እህሉ መብዛቱ ጥሩ ነው። ግን ያ ባለጸጋ እንዲህ ብሎ አሰበ አለ። ጌታ እየሰማችሁ ነው። እህሌ ብዙ ነው። አፍርቷን የዘንድሮውን ተሰብስቦ የት አስቀምጠዋለሁ ብሎ አሰበ፣ ተጨነቀ። እንዲህም አለ፣ እስካሁን የነበረ ጎተራዬን አፈርሰዋለሁ። ምንን አፈርሰዋለሁ? አለ እስካሁን ስጠቀምበት የነበረ የእህል ማከማቻ ጎተራ አፈርሳለሁ፣ ሌላ ሰፊ ጎተራ እሰራለሁ፣ እህልን አከማቻለሁ አለ እስከዚህ እስትኖት ምንኡን አቀባጫለሁ እዚህ ቀጥሎ ያለው ቃል ደግሞ ስሙት ከዚህ በኋላ ነፍሴ ሆይ እረፊ ደስ ይበልሽ ቁጭ ብለሽ ብዪ ለዘላለ ምግብ አዘጋጅቸልሻለሁ እላታለሁ አለ ለመቼ መቼ ለብዙ ዓመታት የሚሆን ምግብ ተሰብሰውልሻል እና ነፍሴ ሆይ ምን ይበልሽ ምን ይበልሽ እዚህ ላይ ነው ስህተቱ ነፍስ በምግብ ብዛት ደስ ይላታል። ወገኖች ደስ ይላታል ወይ? ለዘላለም ስ መኖር ይችላል? አይችልም። ይሄን ሁለቱን ቃል፣ አንደኛ ነፍሴ ደስ ይበልሽ፣ ሁለተኛ ለብዙ ዘመን ለዘላለም የምኖር ምግብ ተዘጋጅቶልሻል እረፊና ብይ እላታለሁ፣ ጠጪ እላታለሁ አለ። እግዚአብሔር ግን እንዲህ አለ፣ አንተ ሰነፍ ሰው ለምር። ከዚህ ሰው ምን አይነት ሰው ምን አይነት ሰው ምን አይነት ባለጠጋ ሰነፍ ባለጠጋ አንተ ሰነፍ ሰው ዛሬ ነፍስህን በዝች ሌሊት ከአንተ ይወስዷታል እሱ ለስንት ዘመን ነው ያዘጋጀ ለብዙ ዘመን የእሱ ነፍስ ግን ትለያለች ዛሬ ሌሊት ከአንተ ትለያለች ይወስዷታል ይረግባታል አንተ ሰነፍ እውነትም አለ ብሉ ከእግዚአብሔር ዘንድ ባለጠግነቱ ከእግዚአብሔር ገንዘቡ ለእግዚ ገንዘቡ በእግዚአብሔር ያልሆነነ ሰው ሰነፍ ነው። አይጠቅሙም። አንተ ሰነፍ የአከባቻው ገንዘብ ለማን ይሆናል አለው። አንዱ ምሳሌ ይሄ ነው። ሰነፉ ባለጠጋ በሉ እስኪ ምን አይነት ባለጠጋ። ባለሀብት መሆን ባለጸጋ መሆን ኃጢአተኛ መሆን አይደለም። እየሰማችሁ ነው። ሰነፍ ባለጸጋ መሆን ግን ምንድን ነው? ኃጢአተኛ ያደርጋል ገንዘብ ከ አካባቢ ያሉ ልጆችን አከፋፍራለሁ አበላለሁ፣ ሕክምና ያሉትን አሳክባለሁ፣ ሌላ የቤተ ክርስቲያን ስራ እሰራለሁ አይደለም ያለ ለብዙ ዘመን አካባቢ ትቸልሻለሁ ስጥሬት ኖር ያለሽ ነው የሚበላበት ጊዜ አላገኘም። ዛሬ ባታ ልብስ ከአንተ ትለያለች ተባለ። ስንፍን ነው ማለት ይሄ ነው። እግዚአብሔር ሁላችንም ከስንፍና ያውቃል። ባለጠግነት የኃጢአት መለኪያ፣ ድህነት የጽድቅ መለኪያ አይደለም። እየሰፋችሁ ድሃ መሆን በሆነ አያጠቅም። ባለጸጋ መሆንም አያስቆንንም አያስቆልም። ሰነፍ ባለጸጋ መሆን ያስቆንናል። ሰነፍ ድሃ መሆንም ያስጠይቃል። የማግኘትና የማጣት ጉዳይ የጽድቅ መለኪያ አይደለም። እየሰፋችሁ ነው። ጎበዝ፣ ጥበበኛ፣ አስተዋይ ባለጸጋ ከሆነ እንደ አብርሃም ይባረክበታል። እንደማል እንደማን እንግዳ ሲቀበል መላእክትን ተቀብሎበታል እንግዳ ሲቀበል ስላሴን አስተናግሮበታል። ጉበዝ ባለጸጋ እና ብርሃም ከሆነ ይባረግበታል። ሰነት ባለጸጋ ከሆነ ሰብስቦ ሰብስቦ ሳይበለው ይቦታል። መሞት ብቻ አይደለም ክርስቲያኖች፣ የሁላችንም ህይወት የሚዳስስ ነው። ዝም ብሎ እንዳይመስላቸው የምሳሌ ጌታ ያስተማሩ አንድ ሰው በጌታ ጉባኤ የመጣና እንዲህ አለው፣ ለወንድሜ የአባቴን ርስት እንዲያካፍለኝ ንገርልኝ አለው። ምን እንዲያካፍለኝ ይህ ምሳሌ የተመሰለበት ነው ቁጥር አስራ ሶስት ላይ ተመልከቱ ወደ ላይ ከፍ ብላችሁ እርስት አካፍላይ ብሎ ጌታ መጣ ጌታ የሚያካፍለው ርስት ደግሞ መንግስተ ሰማያት ነው ሌላ ርስት አይደለም ሊከብለን የመጣው ሌላ ርስት ሊያከፋፍል ወደ ምድር አልመጣም ወደ መንግስቱ ሊስበን ነው የመጣው ሄደና ወንድሜ ከርቶኛል እርስት አከፋፍል ገጽጸው ተቆጣው አለው ምን አለው ወይ ጌታ እኔ ርስት ላከፋፍል አልመጣው ይህ ሰው ግን ከወንድሙ ይልቅ ገንዘቡ ይወዳል። ከምኑ ይልቅ አላይሰማም? ማንን ይወዳል? እኛስ ማን ይወዳል? በእርግጥ በዚህ ዘመን ገንዘብ ሁሉ ነገር ነው ብለን በምናምንበት ዘመን ገንዘብ ካለን ሁሉ ነገር ማለት እንችላለን ብለን የምናምን ሰዎች በበዛንበት ዘመን ገንዘብን አቅሎ ማየት ከባድ ነው። ገንዘብ ጥቅም የለው ብሎ መናገር ለሰሪ ለጆሮም ላይገባ ይችላል። ግን እግዚአብሔር ምናለ ከእግዚአብሔር ዘንድ ያልሆነ ገንዘብ ስፍና ይለ ምንድነው? ምንድ ነው ችልምና ነው። ይህንን ማየት ትችላላቸው። በህይወታችን በዘመናችን ብዙ ባለጸጎች አሉ። ሰለፍ ባለጸጎች አሉ። ጥበበኛ አስተዋይ ባለጸጎች አሉ። ጥበበኞቹ ራሳቸውን ችለው ቤተ ክርስቲያን ሲሰሩ ሰብተናል። በሚሊየን አውጥተው አንድ ቤተ ክርስቲያን ሰርቶ ያስረክባሉ። ሰለሞች ሰለፎቹ በየ ከተማው ህንፃ ይደረድራሉ፣ ያቆማሉ፣ ይሰራሉ። የመኪና ዓይነት ያስገባሉ፣ ብዙ ነገር ይሰበስባሉ ይሰበስባሉ። ቅፌናቸው ምግብም አይበሉም። የሰበሰቡት ለማን እንደሆነ እናንተ ታውቁታላችሁ። ተመርቶ ምግቡ ቤታቸው ይገባል፣ ግን ይቀልሱ ደረግ ዳቦ በኋላው ይበላሉ። እግዚአብሔር ከናቸው ይመልስላቸው። ብዙዎቹ ምግብ አይበሉም። ቤት ያለችው ሰራተኛ ናት። ኮሎስትሮል የለባትም ጨጓሮ የለባትም ግፊቱ የለባትም። ቂሎ ሲመጣ ትበላለች ጾም ሲመጣ ትበላለች የሚጠጠው ሲዘጋጅ ትጠጣለች። ሰውየው ግን ደረዳቦ ነሩ ይበላል ወይ እናትየ ውስጥ ደረዳቦ ስትበላል። ባለጠግነታችሁ ከእግዚአብሔር ጋር ይሁንላችሁ። የታመማችሁ ጤና ያጣችሁ እግዚአብሔር ጤናችሁ ይመልስላችሁ። ጤና ማን ይመልሳል ታዲያ? ከስልፍና ውጡ። እንዲህ አይነት ባለጠግነት አይጠቅማችሁ ብሰበ ባለጠግነት ምን ያደርግልሀል? ከዚህ በላይ ደግሞ ነፍስን ሕይወትን የሚያሳጣ ባለጠግነት ምን ያደርግልሀል ማለት እግዚአብሔር። ይሄ ከቱኖ አንዱ ምሳሌ ይሄ ነው። እኛስ ምን ባለጠግነታችን? ብዙ ሀብት ይኖረናል። ገንዘብ የሚቆጠር ገንዘብ ብቻ አይደለም፣ እውቀታለን፣ ሀሳባችን፣ ጉልበታችን፣ ጤናችን ሀብት ነው። እግዚአብሔር ይህ ሁሉ ሀብት ይጠብቁ ነይ ናችሁ በዚህ ሁሉ ሀብት ማንን አገልግል ንገሩኝ። ማሊዮን ግን ያስፈልጋል። አትጨነቁ አለ እግዚአብሔር። የዚህ የትምህርቱ ዋናው ክፍል አትጨነቁ ነው። ስለ ገንዘብ አትጨነቁ፣ ስለሚበላ አትጨነቁ፣ ስለሚጠጣ አትጨነቁ እና ሁለተኛው ምሳሌ ይሄ አንደኛው ምሳሌ፣ ሁለተኛው ምሳሌ ምናለ፣ የሰማይ ወፎችን ተመልከቱ። እስኪ በሉ አይሰማኝም። እነማንም የሰማይ ወፎችን ተመልከቱ፣ ስለምትበሉት አትጨነቁ። የሰማይ ወፎች ምሳሌ ውለው ይመጡ ስለምግብ ነው፣ ስለምን ስለልብስ አይደለም። አይዋፋት ልብስ የላቸውም፣ ላባቸው ነው ልብሳቸው። ወፎችን ተመልኮቷቸው አለ፣ አይዘሩም፣ አያጭሉም፣ ጎተራም የላቸው፣ ማከማቻ እስኪበሩ፣ እስኪ በሩ ምን አይሉ አይዘሩም፣ አያጭሉም፣ ጎተራም የላቸው። እግዚአብሔር ግን ይመግባቸዋል። ማን ይመግባቸዋል ግን አይሰሩም አይቆም አንና አንተ አትስራ አትጨ አትስራ ማለቱ አይደለም። ያን ሆነ ጭንቀት ውስጥ አትግባ በሚገባ ደግ ስራ ማለት ነው። አይዋባቱን ጎጆአቸው ቁጭ ብሎ ምግብ አይመጣላቸው ይበራሉ ይበራሉ ማለት ሰዎች ይሰራሉ ማለት ነው ግን ማን ይመግባቸዋል? ስለዚህ በምትበሉት ነገር አትጨነቁ፣ ከምግብ ይልቅ ነፍስ ይበልጣል። ምን ይበልጣል? ነጽ ይገጣል። ሶስተኛው ምሳሌ እሺ የአበባው ምሳሌ ነው። ብፎ አባታችን አንጠቃል ብለውኛል። የአበባው ምሳሌ ነው። አበባው ስለ ልብስ ነው። አበቦች ደግሞ እንዴት እንደሚያምሩ ተመልከቱ ነው የሚለው እነዚህ የምድረ በዳ አበቦች አፈር ይሆናሉ፣ ጥጵያ ይሆናሉ። ከሳምንት ተወራት በኋላ አፈር ነው የሚሆኑ አበቦችን ካሳመረ እግዚአብሔር አንተን ባህርያው በምሳሌ የፈጠረህን እንዴት አያሱ በህም የሚል ነው። ስለዚህ ከእግዚአብሔር ጋር የሆነ ባለጠግነት ከእግዚአብሔር የሆነ ብዕል ሊኖረን ይገባል። በዚህ ባለጠግነት ቤተ ክርስቲያን ማገልገል እራሳችን ማዳር እንደሚገባል ነው። እግዚአብሔር አምላካችን ቃሉ በስራ እንድናውለው ይፍቀድልን።